ከፋርጉች ጳውሎስ እባቡቷ ምን አደረገ? እሺ፣ ከሰውነታችሁ ከጭንቅላታችሁ ጀምሮ አራክፉ። በሽታ ስኳር፣ ደም ብዛት፣ ኤችአይቪ አንሱ፣ አራክፉ፣ ስከራጭ፣ አራግፉ፣ አራክፉ። እጃችሁን ስጡኝ፣ ከፋርጉ፣ እንደዚህ እዩኝ። እኔ ጌታ ሆይ እጃቸው ላይ አሁን ያንተ እጅ ይለፍ። እግዚአብሔር አርባ ሁለት ሰዎች መቃብራቸውን አሁን እከፍታለሁ። የፈሩትን ነገር ከእጃቸው ላይ ወስዳለሁ። እስቲ አንድ ላይ ከኔ ጋር አምስት ጊዜ ተሰበረ። አንድ ሁለት ሶስት። የመጨረሻ የመጨረሻ፣ ያዙ። አጠገባችሁ ያለውን ሰው በኢየሱስ ብላችሁ ጀርባውን ያዙ። ጸጥ በሉ። አርባ ሁለት ሰዎች አርባ ሁለት ሰዎች ከሀዘን ቤት ከበሽታ ቤት ከጭንገፋ ቤት በሽታ ጥለው ጭንገፋ ጥለው ጤናቸውን ይዘው በረከታቸውን ይዘው ይነሳሉ። አርባ ሁለት ሰዎች ናቸው ሴቶች ወንዶች ናቸው። ዓይን ይጨፈን ነው ያልኳቸው። ዓይን ይጨፈን። አጠገባቸው ያለው ሰው ያዙ። አንድ ሁለት ሶስት አራት እሳት እያለፈን አምስት እሳት እሳት አምጧቸው የሚወርቁትን በሽታ ጭንገፋ መርገም መርገም መተት መተት መተት የሚገርም ነገር ነው። አንድ ሆድ ላይ የተቀመጠ እባባ ያለው እባባ ያለው በምግብ የገባ እባብ እባብ ውጣ፣ አውጣው እባብ እባብ ሆድ ላይ የተቀመጠ ባ ወደገ የወደገውን አምጡ፣ ወደገ እዛ ጋር አምጡት። ተሸክማ አምጧቸው፣ ቶሎ ቶሎ አምጧቸው፣ ወደፊት እሳት አምጧቸው። አምጣት አምጣት ዘጠኝ ዘጠኝ ምግብ ላይ መርዝ የበሉ መርዝ የበሉ ሰዎች መርዝ የበሉ ሴቶች ወንዶች ውጣ ውጣ አውጣው አውጣ አውጣ አውጣው አውጣው አጣው ወደዚህ አምጣ አምጣት አምጣ ተሸክመ አምጣት አምጣው አጣጣጣምጣ አምጣ አስራ አራት ሰዎች ይቀራሉ። አምጣት እሷንም ተሸክምና አምጣት ወደዚህ ያቸኛውን ተወጣለ አስራ ሶስት ሰዎች ይቀራሉ። ያዙ። አጠገባቸው ያለው ሰው አንዴ፣ እባቡ ተመታ በሉ። አንድ ሶስት ሰዎች አሉ የሚወርጉ። ሶስት፣ እባቡ ተመታ ሶስት። የመጨረሻ አንገታችሁ ዝቅ፣ ዝም በሉ። ማሕፀን ላይ የተቀመጠ እባብ፣ አንድ፣ ወደ ኋላ ጥላት፣ ሂድ፣ ቻው፣ ወደቀ። ወደገ አምጡልኝ። አንድ ሌላ እባብ አለ። ወገብና ማፀን እንብርት ያዝ። እባብ ከቀኝ እግሯ ላይ ከሆዷ ላይ መንፈሱ ተመቷል። ወዷ ላይ ጥላታል። አመሰግናለሁ ጌታ ሁን፣ ስለ ፈታሃት። ይኸው ጥለ ወደቀ። አምጭ፣ ያው እዛ ጋር ተሸከሙትና ምጡ። እስ እጃችሁን አሳዩ። እጃችሁን አሳይ ከአራት ቀንን ከአምስት ቀን በፊት አስር ሺህ አስር ሺህ ብር ላይ ድግምት ተሰርቶ የተሰጣት አንድ ሴት አለች። አንድ ጎኗን እያቃጠላት ሌሊት ሳተኛ የመጣች ናት። እግዚአብሔር ፈውሻታለሁ አለ። ቀኝ እጃችሁ ከፍ አርጉ፣ ጮሆ ይወርቃል። አንድ ሁለት ሶስት አምጣ፣ ያው ወደቀ፣ አጨብጭቡ አምጣ ቀኝ እጃችሁ ከፍ እጃችሁ ከፍ አድርጎ ቀኝ እጃችሁ በረከት የያዘ መንፈስ ይወርቃል። በረከት የያዘ መንፈስ አራት ሰዎች ላይ ይሄ መንፈስ ሲመታል፣ በረከት የያዘ መንፈስ ነው፣ ይመታል። አንድ ሁለት ሦስት፣ በገንዘብ ላይ በስማቸው ላይ በንብረታቸው ላይ መተት የተመተብተባቸው ውደቅ። አንድ አምጣት፣ ና ሁለት፣ እሳት እሳት እሳት! ወንድ ወጣት አለ፣ ገንዘብ ላይ ተደገመበት፣ ገንዘብ ላይ ተደገመበት፣ እንዳይለወጥ እጁ ላይ እጁ ላይ እሳት ይወርቃል። ወደቀ። ዲያቆናት እዛ መጨረሻ ላይ አምጡልኝ። ራባባባጋስ ፕራታካስ ሄ እጃችሁ ከፍ አድርጉ። አንድ ሁለት ሶስት፣ ወደቀ። አንድ ሰው ጮሆ አሜን ይበለኝ። አምጣው፣ እዛ ከካሜራ ኋላ የወደቀውን አምጣ፣ ያው እዛ ጋርም የወደቀውን። ማን አንተ? አሁን በወደቀ አልነበረብኝም። ይህ ማን አንተ? ምን ልታደርገው ነው? ምን ልታደርገው? ቤተሰቦች እን ነገር ሁሉ ተቀበዝባሽ ሆኖ እንዲኖር፣ እሺ ከዚህ በኋላ መኖር በቅቶኛል፣ መሞት ነው ፈልገው። እጃችሁ ከፍ አድርጉ፣ በታላቅ ድምፅ ሕይወቱም ጤናው የእሱን ነገር ለቀ። በታላቅ ድምፅ አራት ጊዜ ጮኸ። ሂድ አንድ፣ ሂድ አንድ፣ ሁለት ሁለት፣ የመጨረሻ ለጌታ ክብር አምጦሲ እጃችሁ ስጡኝ። ወደ ኋላ ዙሩ። ወደ ኋላ ዙሩ። ወደ እኔ ዙሩ። ወደ ኋላ ዙሩ። በዚህ ሶስት ቀን እጃችሁን በአፋችሁ የምትጭኑት ምራከል በቤታችሁ ላይ ይሆናል። የተዘጋ በር ይከፈት፣ የተያዘ ነገር ይለቀቅ። ገስስ ብድግ፣ ወይካ እጃችሁ ከፈር በሉጣንተ በረከት የበላ ነገሩን ያበላሸ ነገሩን የበላ በል በታላቅ ነው። አንድ ሁለት ሶስት! ለጌታ ክብር አምጡ።